አማናዊት ሕግ ናትና እና በጫማ መስሏት አለ። ሰው ልጆች እሷን ከኖረ መንግስቱን የሚወርስባት ስለሆነች ስለዚህ ወንጌልን በሰፊው አስተምሯታን። እስትንፋሱ ናት ሕይወቱ ናት ማለት ነው። ለቅዱስ ያሬድ እንደው ቅዱስ ያሬድን ስናይ ቅዱስ ዳዊት የተናገረውን ብናነሳ በጎ ይሆናል። ቅዱስ ዳዊት የአምላክ ልብ ይለዋል። እንደ ልቤ ይለዋል። እግዚአብሔርም የአምላክ ልብ ነው። ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት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

ትንሽ መልካም ቃል ያሰማል። ምኩራብ ነው ሶስተኛው ሳምንት። በአጠቃላይ ሳምንታቱ የተያያዙ ናቸው። ከሰማያ ሰማያት ወረዳልነ ከሰማይ እየወረደው ሰንበትን ቀደሳት አከበራት፣ ለያት መረጣልነ። በዛ ላይ ቅዱስ ያሬድም የቅድስት መዝሙሩን ግነዩ ለእግዚአብሔር ብሎ እግዚአብሔርን አመስግኑ ከሰማይ እየወረደውን አመስግኑ ብሎ አስቀመጠው። ሰንበትን የቀደሳት እሱ ደግሞ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ያከበረበትን ነው። ቤተ መቅደሱን አክብሮታን ቀድሶታን፣ ያ ምኩራቡን ማለት ነው። የዮሐንስ ወንጌል ምዕራፍ ሁለት ቁጥር 12 ጀምረን የምናገኘው እሱን ነው። በአጠቃላይ እዚህ ምኩራብ ላይ የምናገኘው የዮሐንስ ወንጌል ምዕራፍ ሁለት ቁጥር 12 ጀምሮ ቃና ዘገሊላን ሰርግ ቤት ተገኝቶ ከባረከ በኋላ ወደ ኢየሩሳሌም ወጣ። በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ የንግድ መናኸሪያ ሆኖ ነበር። ሰባት

ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። በዛ ደግሞ ወደ ምኩራብ ገባ። በምኩራብ ያሉትን ሻጮችን፣ ለዋጮችን አባረራቸው። ጅራፍ አዘጋጅቶ አባረራቸው እያለ የተናገረው ነው። የተናገረውን ወንጌሉ ያለውን ቅዱስ ያሬድ ደግሞ በዜማ ክርስቶስ ወደ ቤተ መቅደስ ገባ ይልና አውኑ ላይ ማንን ያመጣን ህድግ ወመንን ወለዘ ዓለም የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ጀምሮ ስናነብ የምናገኘው ቃል አለ። ዘይፈቅድ ያድህና ለነፍሱ ለይግድፋ ሰውነቱን ሊያድናት የሚወድ ቢኖር ይጣላት። ወዘሰ ገደፋ ለነፍሱ በእንቲያ ይረክባ ሰውነቱን የጣላት ስለኔ ብሎ የጣላት ደግሞ ያማረች የተዋበች ሆና በኔ ዘንድ ያገኛታል፣ በእኔ ዘንድ ያገኛታል። ምን ቲበቆለ ሰብ ለመኩሏ ለመረብሃ ወነፍሶ ሃጉለ ሰው በዚህ ዓለም ዓለምን ቢገዛ ቢነዳ በዓለም ያለው ነገር ሁሉ ቢሞላለት በነፍሱ ከተጎዳ ምን ይረባዋን የሚለው ነው። ህድግዎ መንንዎ፣ ያ ስለገባው ስለተረዳ ይህን ዓለም ናቁት አለ። አንደኛ ዮሐንስ ምዕራፍ ሁለት ቁጥር አስራ አምስት ላይም የታፍቅር ወለ ዓለም ወይ ዛሃሉ ዓለሙን የሃላፊ ንብረቱን ሃላፊ እያለ ያመጣውን ነው። ቅዱስ ያሬድ ድጓው ላይ በአጠቃላይ ህድግዎ መንንዎ ንብረቱም ኃላፊ ነው። ይህን ዓለም ናቁት ተዉት እያለ የተናገረው እንግዲህ፣ ምኩራብ ላይ የምናያቸው ቤተ መቅደሱ ቅዱስ እንደሆነ ንጹህ እንደሆነ ያነጻበት ነው። በመጀመሪያው ስብከቱ ነው። ያ ምኩራብ እንደሚታወቀው በደብተራ ኦሪት ወይም በቅድስተ ቅዱሳን ሰዱቃውያን ነው አገልግሎት የሚሰጡት። በምኩራብ ደግሞ ፈሪሳውያን ጸሐፍት ፈሪሳውያን አገልግሎት የሚሰጡበት ነው። በብዛት እነዛኞቹ በቤተ በቅድስተ ቅዱሳኑ የሚያገለግሉት በጊዜው ከነበረው ከሄሮድስ ጋራ ግንኙነት ያላቸው ለሄሮድስ አድረው ይኖሩ የነበሩ ናቸው። ያላቸው ከቤተ መንግሥቱ ጋር ያላቸው ግንኙነት እነዚህ በሀብትም የተሻሉ ናቸው ሰዱቃውያን። ፈሪሳውያን ደግሞ በሀብት ዝቅተኛ ናቸው። ሰዱቃውያን ስለማያስቀርቧቸው በምኩራብ ያገለግላሉ። እነዚህ ደግሞ የሙሴን ሕግ እንፈጽማለን የሚሉ ናቸው። የሙሴን ሕግ እንፈጽማለን ብለው የሚያስቡ ነገር ግን በመካከል የማይጠብቁ እንደሆኑ ወንጌል ራሱ ክርስቶስም በወንጌል አስቀምጧቸዋል። በምኩራብ ያዘጋጃሉ። ቤተ መቅደሷ ወይም ቅድስተ ቅዱሳን ደብተራ ኦሪት አንድ ቦታ ናት። ምኩራብ ግን በየተራራ ሁሉ ይሰራ በተለያየ ቦታ እስራኤል ባሉበት ይሰራል። ይህም ምኩራብ ምን አድርገውት ነበረ? ወደ መስዋይት የሚገባውን ከወርቅ ከሆነ የሆነ ነገር ያለበትን ወርቅ አንቀበልም እጥፍ አድርጉት ይሏቸዋን። ስህተት ይሰሩበት የነበረው እጥፍ አድርጉት ይሉና እጥፍ ያደርጉታል። ከእንስሳት ከሆነ ደግሞ ለመስዋይት የማይገቡ እንስሳት ከሆኑ በእነሱ ፈንታ ቀይረው የሚያስገቡበት ነው፣ ያስገባሉ። ከዛ ደግሞ አለባበሳቸውን፣ ከብቶቹን የሚያስደነብር ልብስ ይለብሱና መንገድ ላይ ይቆማሉ። በዛ የነበሩት ወይም ጸሐፍት ፈሪሳውያን መንገድ ላይ ይቆሙና ከብቱን ሲያስደነግጡት ወደ ቤተ መቅደስ ይገባል። ቤተ መቅደስ የገባ አይወጣም፣ ጠል የገባ አይነጻም እያሉ በዛ ውስጥ ያስቀምጡታል። ለራሳቸው ያደርጉታል። የማይገባ ስራ ይሰሩበት ነበረ። በዚህ ጊዜም ወደ ውጭ አውጥተው እንዳይሸጡ ባለገንዘቡ ሊወስድባቸውም ነው። እንደገና ደግሞ ሌላ የሚመጣ ጦር አለ። ያንን ይፈራሉና ቤተ መቅደሱ ላይ ገበያ ያደረጉት በዝርፊያ በቅሚያ ያስገቡትን ገንዘብ እዛ ውስጥ ይነግዱበት ይሸጡበት ጀመር። ከእነሱን ካህናቱን ወይም ጸሐፍት ፈሪሳውያንን ያዩ ህዝቦች ደግሞ እዛ ውስጥ ይገበያዩበት ጀመር። ያን ሲገበያዩበት እግዚአብሔር አስቀድሞ ለንጽሕና ለቅዱስ ሰዎች እንዲቀደሱበት ነው እንጂ ያን ቦታ የሚመርጠው ለምድራዊ ገበያ፣ ሌላም ቦታም ስላለ ያን ለማንጻት ራሱ ባወቀ ሰዎች ባላወቁ ወደ ቤተ መቅደሱ ገብቷል ክርስቶስ ማለት ነው። ስለዚህ ቤቴ አስቀድሞ በዳዊት ምንላን ቤቴ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ይባላል። እስመ ቅናተ ቤት ከበላኒ ብሏን በመዝሙረኛው በዳዊት የቤተ ቅናት እንደ እሳት አቃጠለኝ ያለውን ያይፈጸም ዘንድ ወደ ቤተ መቅደሱ ገባና ጅራፍ አዘጋጀና እያንዳንዱ እንዲያስወጡና ቤተ መቅደሱ ንጹህ እንዲሆን ቤቴ የጸሎት ቤት ይባላል እንጂ እናንተ ግን የቀማኛ ቤት አደረጋችሁት እያለ ያስወጣበት ንጹህ ያደረገበት ነው። ምኩራብ ስንል እሱ ነው። ያቺ ምኩራብ አስቀድማ መጻሕፍተ ኦሪት ይነበብባት የነበረች ትንቢት ይነገርባት የነበረ እናት ቅዱስ ዮሐንስ አፈወርቅ በሃይማኖተ አበውም እንዲህ ብሎ አስቀምጦታን አንቀጽ 65 ላይ ምኩራብ አነመት ጸምረ ወቤተ ክርስቲያን ታጽፈቶ ምኩራብ መጋረጃውን ሰፋች አለ ይወርዳን ይወለዳን ተብሎ ተነገረባት ማለቱ ነው። ቤተ ክርስቲያን ግን ለበሰችዋል፣ የክርስቶስን ሰው መሆን ስጋ ሲለብስ ሰው ሲሆን አመነችበት ነው። ስመ መጽሐፍ ለምኩራብ ወታውቀ ለቤተ ክርስቲያን፣ ንባቡ በምኩራብ ተነበበ መጽሐፉ ለምኩራብ ሆነ፣ በቤተ ክርስቲያን ግን ትርጓሜው ተተረጎመ አለ። ቤተ ክርስቲያን አምናበታለችና፣ እንታክቲያ ጥረየት ሰደፈው እንታክቲያ ጥረየት ባህረ ምኩራብ መድፍን ገዛች ቤተ ክርስቲያን ደግሞ እንቁን ያዘች እያለ ይናገራል። አህዛብ እነሱ ጽጌረዳ ወሶኩስ ሰተርፈ በላይ ለአይሁድ አህዛብ አበባውን ያዙ እሾሁ ደግሞ በእስራኤል ቀረ እያለ ዮሐንስ አፈወርቅ በሰፊው ያስቀምጦታል። ምኩራብና ቤተ ክርስቲያንን እያነጻጸር ያስቀመጠበት ቅዱስ ዮሐንስ አፈወርቅ። ስለዚህ በዛች ትንቢት ተነግሮ ሱባኤ ተቆጥሮ የክርስቶስ ሰው መሆን የተነገረባት ምኩራብ ኋላ ክርስቶስ ሰው ሲሆን ሥጋ ሲለብስ አላመነችበትም። ግን ክርስቶስ ወደዛች ቤተ ምኩራብ ሄደና አምልኮት እንዲፈጽሙ ውስጡን ንጹሕ አደረገው። በአጠቃላይ እዚህ ላይ ቤተ መቅደሱን ማንጻት፣ መቀደስ፣ እንደገና ደግሞ ከቤተ መቅደሱ የማይገባ ስራ ይሰሩ የነበሩትን ማስወጣት ነው የሰራው። በርኩሰት ወደ ቤተ መቅደስ የማይሄድባት ስለሆነች በንጽሕና በቅድስና አምልኮት የሚፈጸምባት መስዋዕት የሚቀርብባት እግዚአብሔር የሚገለጽባት በጸጋ ለልጆቹ የሚገለጽባት ሰዎች ወደ እግዚአብሔር የሚቀርቡባት ናትና እሷን መቀደስ ማክበር እንደሚገባ የተነገረ ነው። መዝሙሩም በአ ኢየሱስ ምኩራበ አይሁድ ብሎ የሚጀምረው ወደ አይሁድ ምኩራብ ገባ። ወደ አይሁድ ምኩራብ አሁን ያቺ የዚችኛይቱ ምሳሌ ጥላ ናት፣ ያቺ ምሳሌ ናት። ያቺ አማናዊት ቤተ መቅደስ አለች። ወደዚችኛይቱ ቤተ መቅደስ ገብቶ ንጹህ እንድትሆን ቅድስት እንድትሆን አደረገ ነው። በህሊና እንድንቀድሳት ያችኛይቱ ምሳሌ ናት። ርኩሰት አይስማማም ለቤቴ ነው ቅድስና ነው ለቤቴ የሚስማማው እንጂ ርኩሰት አይስማማም። በንጽህና በቅድስና አገልግሉባት ብሎ ያስተማረውን ትምህርት ቅዱስ ያሬድ አመጣና በአዲስ ኪዳን ይህኛውን እንዴት መፈጸም እንዳለብን በስራት በህግ እንድንኖር ቤተ መቅደሱ የቅድስና ቦታ እንደሆነ የንጽህና ቦታ እንደሆነ ሰዎች የሚቀደሱበት ቤተ መቅደስ ገብተው ባህርያቸው ከርኩሰታቸው ነጽቶ የሚመለሱበት ቤተ ክርስቲያንና የኖህ መርከብ መስሎ የኖህ መርከብ ላይ እና ቤተ ክርስቲያን ያላቸው ልዩነት ምንድን ነው ከተባለ፣ የኖህ መርከብ የገቡት እንደገቡት ሆኖ ነው የሚወጡት። ቤተ ክርስቲያን ግን ገብተው የተቀድሰውባት የሚወጡበት እንጂ እንደው በዛው ያንኑ ባህሪያቸውን ይዘው የሚወጡባት የሚገቡባት አደለችም፣ እና ቤቴን አንጹ እያለ የተናገረባት ናት። በአጠቃላይ ምኩራብ የሰው ልጆች የምትቀድስ ቤተ መቅደሷ እንደሆነች ቤተ መቅደሷን ለማንጻት ሂዶ አክብሮ ቀድሶ የሰጠን ነው። በዚችው ላይ ደግሞ የክርስቶስ ስጋና ደም የሚፈስባት ናት። የሚቀርበው ማህሌት፣ የሚቀርበው ሰዓታት፣ የሚቀርበው የቅዳሴ ስርዓት የሚቀርበው በዚች በቤተ መቅደስ ነው። ያ ማለት ደግሞ ማህሌቱ አምልኮት ነው። ሰዓታቱ አምልኮት ነው። ቅዳሴው የአምልኮት ስርዓት ነው። የሚፈጸመው ነገረ እግዚአብሔርን የያዘ ነው። ነገረ እግዚአብሔርን የያዘ ከሆነ ደግሞ በፈሪሃ እግዚአብሔር እንጂ በድፍረት የማንገባባት፣ ለቅድስና እንጂ ለሌላ ዓላማ የማንመጣባት፣ ሰዎች ገብተው የሚቀደሱባት፣ የሚከብሩባት፣ የእግዚአብሔርን ልጅነት የምናገኝባት፣ ከእግዚአብሔር ጋር ውህደት የምንፈጽምባት እንደሆነች በሰፊው ያስተማረባት ናትና እንደው የምንረዳው ርኩሰትን ከዚህ ያስወግዱ የሚለውን ነው። ርኩሰት ከበዛ እግዚአብሔር ጅራፍ ያነሳን። አሁንም ጅራፍ ያነሳን። አሁን ያለው ጅራፍም እንደው ከዛ እንደሆነ ማስተዋል ይጠይቀናልና ቤተ መቅደሱ በርኩሰት ከተሞላ እግዚአብሔር ዝም አይልም። እግዚአብሔር የቤት ቅናት በላኝ ተብሎ ተነግሯል። እግዚአብሔር ቀናተኛ ነው ይላል በመጽሐፍም ቀናተ እስመ አነ ቀናዩ መስተበቅል ጋደ እኔ ቀናተኛ አምላክ ነኝ ይላል በኦሪት ዘጸአት ምዕራፍ 20 ላይ ስንመለከት፣ ቀናተኛ አምላክ ነኝ፣ በጎ ለሚያደርጉ የልጅ ልጃቸውን እንዲያዩ የከረመውን እንዲመገቡ አደርጋለሁ፣ ክፉ ለሚያደርጉ ደግሞ እበቀላቸዋለሁ አለሁ ብሎ አስቀምጧልና ቤተ መቅደሱን የማይገባ ሥራ ከተሠራበት ወይም ደግሞ ባልተሰበረ ልብ አገልግሎት የምናቀርብ ከሆነ ባልተሰበረ ልብ በጎ ሕሊና በሌለ ልብ እንደ ቅድም እንዳልነው በቆሸሸ ሕሊና ማህሌቱን በቆሸሸ ሕሊና ለእግዚአብሔር እንካብለን የምናቀርብ ከሆነ ተመገብለን ምናቀርብ ከሆነ እግዚአብሔር ቀናተኛ አምላክ ነው። ከዛ ውስጥ መጽዳት ያለባቸው ብዙዎች። ይሄ ምንድናቸው ካልነ መከፋፈሉ፣ መለያየቱ መውጣት አለበት። ንጹህ ለሆነው እግዚአብሔር በአንድ ልብ ሆነን ማቅረብ አለብን ሚለው ነው። እንደው በቃ ቅዱስ ያሬድ ጠቅለል ስናደረገው ንጹህ ለሆነው ለንጹሐ ባህሪ ለእግዚአብሔር አንድ ልብ ሆነን ንጹህ ሆነን እየተዋደርን እንጂ እየተጣላን ብናቀርበው ምንም አደለም። ለእግዚአብሔር እንደው አስበነዋል። ለእግዚአብሔር እኛ መስግነን አንጨምርለትም። እኛ ባናመሰግነም አናጎርልበትም። ይህንንም አበቡ ሲመስሉ ውቅያኖስን በጭልፋ ቀድተው ቢጠጡት ውቅያኖስ አይጎርልም ከእግዚአብሔር አናመሰግንም ብንል እኛ እንደ ጭልፍ አይቶናል ከዛ ከውቅያኖስ ጨልፎ እንደ መቅዳት እንጂ ውቅያኖስ ምንም እንደማይጎርልበት ሁሉ የምንከብረው እኛንን የምንከብርበት ከሆነ ደግሞ የምናገለግልበት አገልግሎት በቤተ ክርስቲያን መጀመሪያ ለድህነት ነው፣ ቀጥሎ ነው። ከዛ ሌሎች ተጓዳኝ ነገሮች በዛ ውስጥ የሚያገለግሉት የሚገኘው ደሞዝ የሚገኘው ገቢ ከሰው ቀጥሎ ነው። የመጀመሪያው ሰው ነው። ለሰው መሰራት አለበት ነው፣ ለሰው መሰራት አለበት ሰው አንድ የሚሆንባት የሚቀርብባት እንደ ውቅያኖስ ላይ ብንጨምርበት ኩባያ ውሃ አይሞላም። ለእግዚአብሔርም ተሰብስበን መላእክትም እኛም ብናመሰግን አንጨምርለትም። ልባችንን ግን ይፈልገዋል እና ምኩራብ ማለት እሱ ነው። የመጀመሪያው የአይሁድ ምኩራብ ነው፣ ክርስቶስ ሲመጣ ሳታምንበት ቀርታ ዋጋውን አላገኘችም። በዛ የነበረች ክርስቶስን ያመነች የተቀበለች ችኛይቱ ቤተክርስቲያን ናት። ከዛ ቀጥሎ የኛ ልብ ነው ትልቁ ምኩራብ። የኛ ልብ ነው መጽዳት ያለበት። እያንዳንዱ አገልጋይም ተገልጋይም ልቡን ማጽዳት አለበት። ልቡን ንጹሕ ሲሆን ነው እንጂ አገልጋዩ እገሌ እያለ እገሌ የሚባል ነገር የለም። ራሱ ራሳችን መጀመሪያ ንጹሕ ሆነን ሌላው ንጹሕ እንዲሆን ነው እና በፈሪሃ ልብ በአውደ ምረቱ የሚቀርቡት ዝማሬዎች በማለቱ የሚቀርቡት ዝማሬ አውደ ምረቱ የሚሰጥ አገልግሎት ስብከቱ ቅዳሴው ላይ ያለው በፈሪሀ እግዚአብሔር እንዲሆን ያነጻበት ነው። ጌታችን ይንሳሲ እግዚአብሔር ማደሪያው ልብ ነው። በመጽሐፍ ምሳሌ ላይ እንዲሁ አስቀምጦታል፣ ምዕራፍ 23 ላይ ቁጥር 23 ልብህን ስጠኝ። ልባችን እንድንሰጠው ነው የሚፈልግ እንጂ፣ እዛ በኋላ ነው መጋረጃው፣ ጥላው፣ እያንዳንዱ ከዛ በኋላ ነው የሚመጣው ለቤተ መቅደሱ የሚያስፈልገው መጋረጃ እኛ ንጹሕ ከሆነ ነው እና ልብህን አንጻ የሚለውን ያስተማረበት ነው ምኩራብ። እንግዲህ እግዚአብሔር በቸርነት ወደ ልባችን እንዲገባ አሁን ያለው በውስጥ ያለው ችግሩም በአጠቃላይ ያለው ችግር ውስጣዊ ውጫዊ ችግር አለ። ውስጣዊ አንድ አለመሆን፣ ውጫዊ ደግሞ ከውጭ የሚመጣው። ቤተ ክርስቲያን ከፈተና ከችግር ርቅ አታውቅም። ግን ያ ለየት የሚያደርገው በግል በውስጣዊ የሚያለው ነው እና እንደ አንድ ሁነን ብናገለግል የሚለውን ሀሳብ ያስተማረበት ነው ቅዱስ ያሬድ